ከተሜነት ሰብሰብ ብሎ መኖር፣ ድንጋይ መቆርቆር፣ መትጋት በተላጠ እጅ ከሺህ ዓመት በኋላ የሚታይ ቅርጽ ለኛ መተው አለበት። እጁ ሳይላጥ ለበርካታ ሰዓት ሳይፈጋ ለትውልድ የሚታይ ነገር ማቆየት አይቻልም። ይሄን በሁሉም ስልጣኔዎች ማየት ይቻላል። የስልጣኔ አላባውያን ምንድናቸው? ኤሌመንትስ ኦፍ ሲቪላይዜሽንስ ምንድናቸው ሲባል አንዱ ከተማነት ነው ከተሜነት ነው። ከተማና ከተሜነት የዳበረ የኑሮ ዘይቤን ማህበራዊ መስተጋብርን የሚፈጠር ነው። ሼክስፒር ና ፒፕል ዋት ኢዝ ሲቲ ይላል። ሲቲ ኢንፍራስትራክቸር ብቻ ሳይሆን ሱፕራስትራክቸሩም ጭምር ነው። የአማረ መንገድ የአማረ ህንፃ ኖሮ ሱፕራው ካልተሰራ የተሟላ የሲቲን ውበት ማየት አንችልም። ከተማን የምመራ ሰዎች ኢንፍራስትራክቸር እና ሱፕራስትራክቸሩን ኢኳሊ ስንመራ የሚያምር ከተማ ለኑሮ የሚመች ከተማ የኑሮ ዘየው ስርዓት ያለበት ኦርደርሊ ከተማ መምራት መፍጠር እንችላለን።